አንድ ነገር ልንገራችሁማ፣ አህላም ቢጣቃ ያስፈልጋታል። ቢጣቃ ማለት የእሷ የኦቲስት ቢጣቃዎች የሚሰሯሉ እና ከአሁን በፊት ላሰራ ብዬ ሁለት ሺ ስድስት መቶ ሪያል ብለውኝ ነው። ዛሬ አሁን ኤድ ስለሆነ ያንን ቢጣቃ ጠየቁኝ። ያ ቢጣቃ ብሰጣቸው ኑሮ ሙሉ ጨዋታ እሷ በነጻ ትጫወታለች ማለት ነው። እንደገና ደግሞ እንደዚህ ሱፐርማርኬት ስትገባ እቃ ብትሰብር አትከፍልም ማለት ነው። እና ይሄንን ለማድረግ ያ ቢጣቃ ያስፈልጋታል አህላም እና ያንን ቢጣቃ ማሰራት ይፈልጋሉ። ያንን ቢጣቃ እንዳሰራ ደግሞ ሰርቼ ከጉሬ ላይ ማሰራት አልችልም። ሰራ ሀ እሷ በራሷ በተማመን ነው የምትሄደው። እና ይሄ በጣም ሊወራበት ስለሚያስፈልግ ድምፅ በለ- ላላዝም ማፊናስ ማፊናስ ከምል ስፔሲፊካሊ ከመጣህና ካወራኸኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቴትድ መሆን አለባቸው። እያ ምን አለሁ አቅም ይኑራቸው፣ አቅም። ሰላም አሌይኩም ረህመቱላሂ ወበረካቱ። ውድ ዩቱብ ተከታታዮቻችን እንደናችሁ? ደህና ናችሁልኝ ነው። እንግዲህ ዛሬ በሌላ ሀሳብ መተናል። ያው ኤድ ነው እንደምታውቁት እኔና ሀሉሜ መላሄ ውስጥ እንገኛለን። መላሄ ሞቷ ነው ሞቷ ነው። በጣም ነው የምትወደ በጣም ነው የሚያዝናናት። ያው አሁን ትንሽ ውፍረት ሲይዛት እንደ ልቧ መጫወታዎችን ማስተናገድ ስለማትችል ነው እንጂ በደንብ አድርጋ ነው ጨዋታ የምትጫወተው ማለት ነው። አትፈራም። በጣም ጎበዝ ናት። ለምን እኔ በሕፃንነቷ ጀምሬ ነው ያስለመድኳት። አልሐምድሊላ እኔም በጣም እደፍራለሁኝ እንድትደፍር ማርጊያት አለሁ መሻላ በጣም ደስተኛ ሆና ነው የምትጫወተው። አሁን አሁን ግን ትጅን ያው ውፍረት ስለያዛት ሁሉም መጫወቻ ላይ ባትወጣም ግን የተለያዩ ለእነሱ የሚፈቀዱ መጫወታ ላይ ትወጣለች ትጫወታለች ማለት ነው። ይኸው እየፈለገችው ነው እና ዛሬ የምልላችሁ ፈልጌ መሰላችሁ ቢጣቃ አለ የሚወጣ ቢጣቃ። መጀመሪያ ላይ እንደሰማችሁት የዛሬ ሁለት አመት ፕሮሰሱን ጀምሬ ሙስተሽፋ ፈቂ ጋር ሂጄ እዛ ነው የሚወጣው፣ መርከዝ እዛ ስላለ እዛ ነው የሚወጣው። ና ሁለት ሺ ስድስት መቶ ሪያል ብለውኝ፣ ወላሂ ሁለት ሺ ይዤ ስድስት መቶ ሪያል ጎሎኝ ተመለስኩ ማለት ነው፣ ሳላሰራላት። ይሄ ቢጣቃ የትም ቦታ ብትሄድ የትም ሱቅ ብትሄድ የትም ሆቴል ብትገባ የሆነ ጥፋት ብታጠፋ፣ እሷ እቃ ብትሰብር ለምሳሌ አይከፈልም ማለት ነው። የአየር ትኬት ስትቆርጥ ግማሽ ነው። ሆቴል ገብታ ዛ ስትበላ ግማሽ ነው። መላሄ በነፃ ነው። ግን ለፓርኪንግ ቅጣት ሙሩር አይቀጣቸውም ምናምን። ትሷ በራሷ ስሜት ነው የምትሄደው። እከሌን እገጫ አለው እከሌን ጎዳለው እቃ አይሰበርብኛል አይሰበርብኝም ስለማያስቡ ቅንጭላታቸው ላይ የራሳቸውን ያሰቡት ነገር አለ። አሁን እሷ ያሰበችውን ነገር ልትገዛ ነው የምትሄደውና ብትገፋ ብትገጭ ብትሰብር ምንም መስሎ የሚታያት ልጅ አይደለችም። ይሄ እሷ ብቻ ሳትሆን ብዙ የአይምሮ እድገት ውስንነት ያለባቸው ልጆች ማለት ነው እና ምን አለ ቢጣቃ ይሰጣቸዋል። በዛ በቢጣቃ አሁን ለምሳሌ ዛሬ እሷን ለማጫወት ሶስት መቶ ሀምሳ ሪያል ነው ካርድ የሞላሁት ማለት ነው ለምን ካርዱ እንደዛ ነው ተመድቧል። በቃ ከዛ በታች የለም። ለስድስት ወር ይቆያል። አስባችሁታል። አሁን እኔ ይሄ ሶስት መቶ ሀምሳ ሪያል ያ ቢጣቃ ቢኖረኝ ግማሹን ብቻ ከፍላለሁኝ። በዛ በቢጣቃ ይመዘገባል። ለስድስት ወር ይታደስላታል። እንደፈለገ ትጫወታለች ማለት ነው። ሌላው ተውት። እቃ ቢሰበር አሁን ቆይታው ታላችሁ ሱፐር ማርኬት ውስጥ በጣም ነበር እየነዳች እየገፋች የምትሄደው፣ እና ተሰባሪ እቃዎች ምናምን ሊኖሩ ስለሚችሉ እነሱን ከሰበረች ራሱ ያቢጥ እቃው ካላት በጣም ይጠቅማል። ለእሷም ለእኔም በጣም ይጠቅመናል። እና እኔ አሁን ምን አሰብኩኝ? ኦኬ እንደዚህ ከሆነ እርግጥ እኔ እኛ እየሰራን ይጋማ እናሳድሳለን ሆስፒታል እንወስዳለን። እንደገና ደግሞ ብዙም የሚያስፈልጋት ነገር አለን እናደርግላታለን። ይሄን ቢጣቃዋን ግን የዩቱብ ቤተሰቦቿ ቪዲዮዋን በማጫወት ዩቱብ ከከፈላት የዛሬ ሁለት ዓመት ሁለት ሺ ስድስት መቶ ሪያል ብለው እኘት ተመለስኩት። አሁን ሶስት ሺ ደርሶ ከሆነ ራሱ ዩቱብ ከከፈላት አህላም ያቢጣቃ ይወጣላታል ማለት ነው። ገብቷቸዋል። ለምን በአህላም ስም እኛ ቤተሰቦቿ አንነግድም። እኔ አሁን ለምሳሌ እጣን ልስራ ብዬ ስል ብዙ ብር ከስሬ፣ ለአህላም ብዬ ነው ይህን ነገር ያደረግኩት። እስካሁን ድረስ ብር ያልተመለሰም እኔም እንድመለስልኝ አልፈልግም። እንኳን ትርፋማ ልትሆነ አካውንት ከፍቼላት ብር ላስቀምጥላት አይደለም፣ ገና እጣኑ እየተለመደ አይደለም። አበሻ ደግሞ በብዛት በአረቦች ቤት ስለሆኑ የሚኖሩት እጣኑን አይጠቀሙትም። እጣን ከተጠቀሙ ደግሞ ሽታው ቆንጆ ሆኖ የሚሉ ነው እንጂ ሽታ የሚያጠፋ ምናምን ሙጣሃር ይሄንን እንትን አይሉም። እና ከአሁን በኋላ ከአሁን በፊት ዩቱብ አልከፈላትም። አሁን አስራ ሁለት ሺህ ገብተናል። ዩቱብ ከከፈላት ለአህላም ያብር ተጠራቅሞ ያቢጣቃ ይወጣላታል። እስከ ሀጅ ድረስ ሶስት ሺ ሪያል መስራት ከቻለች እኔ አህላምን ቢጣቃዋን አሰራላትና የዛሬ ሶስት ወር ሀጅ ስትሄድ መላሄ ካለ ገንዘብ ወይም በግማሽ ክፍያ ራሷን ታዝናናለች ማለት ነው። ሌላው ደግሞ በጣም በጣም ጠቃሚው ነገር እቃ ከሰበረች፣ እስካሁን ሰብራብኝ አታቅም። ዛሬ ግን በጣም ፈረኋት፣ አካሄዷ ተቀይሯል። በጣም ደፋር ሆናለች። በዛው ልክ ደግሞ እኔ መቆጣጠር የምችላት ልጅ አልሆነችም። ያኔ ታይብ እየጇን የሚይዛት ልጅ አይደለችም። አሁን በጉልበትና በጀሰድ መሻላ ተባረክ ረህማን ትበልጠኛለች። ገብቷቸዋል። በተለይ አሁን እኔ ቀኝ እጄ እየሰራልኝ አይደለም። ለምን እሷ ጋር የምታገልበትና ከአሁን በኋላ ዩቱብ ከከፈለን ብር ተጠራቅሞ ለአህላም ቢጣቃ ይገዛል። ከዛ በቃ እሷን ይዛ ትሄዳለች አሁን ለምሳሌ ሀረም ስንሄድ ይጠይቃሉ ግን አይተው አይከራከሩም ዝም ብለው ይፈቅዱልናል ምንድን ነው ሀረም በነፃ ዘንድሮ አሁን አራት መቶ ሀምሳ ሶስት መቶ ሀምሳ ሁለት መቶ ሀምሳ ነበረ አረብያ ሲገፉበት የነበረው እሷ ግን በነፃ ነው የተሰጣት እስከ ሰውዬው ማለት ነው የሚገፋት ጭምር በነፃ ነው የተሰጣት ሀረም ላይ ቢጣቃ አምጧል አሉንም እዚህ ግን ቢጣቃ አምጧሉ ቢጣቃ ዋና ምጪ ኬፍ ቢጣቃ የላትም ደምና ሊያሽላትም እንደውም ዋሸሁ ረስቼ ነው አልኳቸው ከላስ ቀርጾ ይላኩልሽ ብለው ሲሉ ቀስ ብዬ ዘወር ብዬ ካሸን ከፍዬ አጫወኳት እና የአህላምን ቪዲዮ ፕሌስ ፕሌስ ባካችሁ አጫውቱላትና ከዛ ይከፈላትና ቢጣቃው እንዲኖራት እላችኋለሁኝ በጣም በእርግጠኝነት፣ ይሄንን ለማድረግ ለእናንተ አይከብድም ብዬ እላለሁኝ። ቪዲዮችንን ስለምታዩ፣ ሸር ለምታደርጉልን፣ ኮሜንት ስለምትጽፉልን በጣም በጣም ነው የምናመሰግነው። በእውነት ይሄ ዩቱብ ለአህላም በጣም ያስፈልጋታል። እዋት እንዴት እንደምትሄድ እስሁን ነው ያስፈራኛል